ከሰማችሁት ነገር ለቃችሁ እንዳትወሰዱ አብልጣችሁ ተጠንቀቁ ሲል በወንጌል እውነት ላይ የሚያምጥ ካለ ይረገማል። ምን ብሎ ሰበካችሁ? በክርስቶስ ኢየሱስ ማመን የዘላለም ሕይወት ያስገኛል አለን። ዋው፣ ልክ ነው፣ ግን ሙሉ አደለም፣ ይጎለዋል። እንዳይገነጥላቸው ቸርች ናቸው፣ እንዳይቀበላቸው ሀሰተኛ ናቸው፣ ሾልከው የገቡ አሉና ሀሰተኛ ብሎ ወንድሞች፣ እጅግ የከበረ የሚመስለው ኢየሱስ እኛ ጋር ያቀረበበት ሳይሆን መልአኩ ለሙሴ የሰጠበት ሙሴ ለአዲሱ ትውልድ ሲነግር እግዚአብሔር ወረደ ከአላፋት መላእክት ጋር ነበር። እኔና እግዚአብሔር ብቻ አይደለንም አለ። በመላእክት በኩል እግዚአብሔር የደህንነት መንገድ ጠቆመን፣ በልጁ በኩል መዳኛ አቀረበልን። የመጨረሻው ገብቶናል። ሌላ እውነት የለም። የመጨረሻው ኢየሱስ ክርስቶስ እዛ ኢየሩሳሌም ሄዶ ይድናል አይድንም ሊል እኮ ነው አይድንም ካሉት እነ ጴጥሮስ ባይዘው በቃ ልክ አደለም አይልም ረግሞ ነው የሚመለሰው። ስትለፋ እንደ ዳንክ ይሰማል። አዋጥቻ ሲያልበህ እንዳው ለመዳን የኢየሱስ ክርስቶስን መስቀል ከስር በጠጠር እንደ ደገፍክ ይሰማል። የዚህ ደብዳቤ ጸሐፊ በአይነ ህሊናው የሚያየው ምንድን ነው? መሪ የሌለው በባህር መካከል የሚወዛወዝ አይነት መርከብ ይታየዋል። ሰውየው ቪዥዋላይዝ የሚያደረገው ባህር መካከል መሪ ያጣ መርከብ የሚመጣ ነፋሱ ሁሉ የሚገፋው የሚመጣ ማዕበሉ ሁሉ ወደ ፈለገው የሚወስደው አይነት ነው ስዕሉ። ይህንን ሲጽፍ እና ለቀን እንዳንነዳ ወይንም እንዳትወሰዱ ለሰማችሁት ነገር አብልጣችሁ ልትጠነቀቁ ይገባል። ጠብቁ። የተዘራው የወንጌል ዘር የሚዘረፍበት እድል አለው። በሌላ ነገር፣ በስህተት አሰራሮች፣ በስህተት ትምህርቶች ሊተካካ ይችላል። ሪሊጂየስ በሆኑ ሪችዋልስ፣ ሃይማኖታዊ በሆኑ ስርዓቶች ወንጌል ሊተካካ ይችላል። የዕብራውያን ቸርችን በጣም ቻሌንጅ እያደረጋት ያለው ሃይማኖታዊ የሆኑ ሰዎች ናቸው። የመላእክት አምልኮ ነው። ከፊት ለፊታቸው በቀደመው ኪዳን የእግዚአብሔር ሕግ የመጣበት በጣም የከበረ መንገድ አለ። እሱ ነው ከጌታ ከኢየሱስ ክርስቶስ ወደ ኋላ እየጎተታቸው። የመላእክት ስም ስደረድሩላቸው ብራውያን ልባቸው ቅልጥ ይላል። ጌታ ኢየሱስ ክርስቶስ የአባቱን ፈቃድ የፈጸመበት መንገድና በመላእክ መካከለኛነት ሙሴ ህጉን የተቀበለበት መንገድ በጣም የተራራቀ ነው። እጅግ የከበረ የሚመስለው ኢየሱስ እኛ ጋር ያቀረበበት ሳይሆን መልአኩ ለሙሴ የሰጠበት ነው። ምክንያቱም ጌታ ኢየሱስ ክርስቶስ የዘላለም መዳንን ወደኛ ያቀረበው እርቃኑን መስቀል ላይ ተሰቅሎ ነው። መልአኩ ግን ለሙሴ ህጉን የሰጠው ተራራ እያንቀጠቀጠ ድንጋይ እየሰነጠቀ ነው። ማንም ተራራ ቢነካ ይገደላል እያለ ነው። ስለዚህ ጎተታቸው። ወንጌል ሰምታችኋል ይላቸው። አዎ። በክርስቶስ ኢየሱስ አምናችኋል። አዎ። እንግዲያው ከዚህ ፈቀቅ እንዳትሉ። ወንጌል ከልብ ተወሰደ ማለት መሪ ተሰበረ ማለት ነው። ስለዚህ የመጣው የሄደው ሁሉ ይገፋል፣ ይጎትታል፣ ወደ ፈለገበት ሊያደረሳቸው ይችላል፣ የዘላለም ጉዳያቸውን ሊወስንባቸው። ኢየሱስ ከመላእክት ይልቃል ይበልጣልን ብቻ አይደለም ይልቃል፣ ለንጽጽር አይቀርብም። ደግሞ ያስጠነቅቃቸዋል፣ ከሰማችሁት ነገር እንዳትወሰዱ አብልጣችሁ ልትጠነቅቁ ይገባል። ጳውሎስ መጣ መጣና የአሕዛብ ከተማናት ገላትያ ቆሞ ሰበከ፣ ሲሰብክ አሰማማቸው ጥሩ ነው እምትሰሙት የሚባል አይደለም። ያስፈራሉ። እንደ እግዚአብሔር መልአክ አለና እንደ ራሱ እንደ ክርስቶስ ኢየሱስ ተቀበላችሁን እኮ ነው ያለው። ሰው እንደ ጌታ የሚቀበሉ ናቸው። ሙልጭ አርጋችሁ ተቀበላችሁን አለ። እጃቸውን አንስተው አንተ በምትሰብከው በዚህ በክርስቶስ ኢየሱስ ነው እናምናለን አሉ። ለማመናቸው ምልክት ቤተ ክርስቲያን ገላትያ ተተከለች። ይሄ አልበቃቸውም። ሰዎቹ ጳውሎስን በተለያየ መንገድ አገዙት። እንደውም እራሱ መሰከረላቸው። በጣም አይን ታማሚ ነበረ፣ ገላትያ በሚሰብክበት ወቅት የኔን የታመመ አይን አምጣና የእኛን ደህና አይን ውሰድ ብላችሁ ያን ያክል ወንጌሉን ብቻ ሳይሆን ህመሜንም ለመካፈል ፈቃደኛ ነበራችሁ ይላል። ሰርጀሪ ቢኖር አይን ሊቀያየሩት፣ ያን ያክል የተቀበላችሁን አለና፣ በጣም ተደስቶ እንደውም ስሙኝ፣ የሐዋርያ ሥራ ምራፍ 14 ላይ ጳውሎስ እየሰበከ እያለ ትዝ ይላቸዋል። ገላትያ ከተማ አንድ ከተወለደ ጀምሮ ሄዶ ማያቅ ሲለው በኃይልም ዘሎ ቆመ ሲል ወይ ተአምር ነው የሚሉት። ኢየሩሳሌም ከተማ ቢሆን ገላቲያስ አምላክ ነህ አሉት። አቀባበል ጎናቸው እርሰው አገልጋይ እንደዚህ አትቀበል በሉት እንደ አምላክ ሲቀበሉት አምላክ አደለሁም አለ። ነ አደለሁም ነ ጭቅጭቅ ማቅ ነስንሰን አደለም የሚለው አመድ ላያችን ላይ አድርገን ከዚህ ከንቱ ስራችሁ ትመለሱ ዘንድ አምላክ የላከን ባሪያዎቹ ነን፣ አምላክ ክርስቶስ ነው ብሎ በጭንቅ አስተው ናቸው ይላል። በጭንቅ እንደ ዝም ብሎ አደለም። አንተን አምላክ አደለሁም ብለ የምታስተሱ በጭንቅ ሊሰውላቸው መጡ ነው የሚለው። እንደም ይዘ አምላክ ነህ ብሎ ብቻ ኮንፌስ አላረጉም፣ እምነታቸው ሥራ ነበረው። ሊሰውና የአበባ ጉንጉን አድርገው ጳውሎስን ሄርሜን ያኛውም እንዲ ያሉት በርናባስን ቤተ ጣዖት አስገብተው ቁጭ አድርገው ሊያመልኳቸው፣ ሰዎቹስ እንደነ ነገር አይሱቱ አደለሁም ይልሃል ጳውሎስ። እዛ ጋር የሚያጣውን ክብር አደለም የሚያየው፣ ለዘላለም የሚቀጥለውን ወንጌል ነው የሚያዩ እኛን በዚህ ውስጥ ያይናል። ከዛ እነ ጳውሎስ ሰብከው ተደስተው ጨርች ተተክላ በጣም ጥሩ ቸርች ናት። ሄዱ። ልክ እነ ጳውሎስ ሄዱ እግር በእግር ማን እንደመጣ ተቃላችሁ? የአይሁድ ሕግ መምህራን የአይሁድ ሕግ መምህራን መጡ። ሲያዩት ቸርቹ ድምቅ ብላል፣ ቆንጆ ሆኗል። እንደዚህ እንዴ አሏቸው። ምንድን ነው አላቸው። ጳውሎስ ወንጌል ሰበከን። ምን ብሎ ሰበካችሁ? በክርስቶስ ኢየሱስ ማመን የዘላለም ሕይወት ያስገኛል አለን። ዋው፣ ልክ ነው፣ ግን ሙሉ አደለም ይጎልዋል። ምን እናርግ? የጳውሎስ ትምህርት ወይንም በክርስቶስ ኢየሱስ ማመን ሲደመር ሕግን መጠበቅ በገላቲያ አውድ መገረዝ እኩል ይሆናል። ድነት የኢየሱስ የመስቀል ስራ ብቻ አያድንም፣ ህግን መጠበቅ ግዴታ ነው አሏቸው። ሃይማኖታዊ ስለሆነ ጉዳዩ የብሉይ ኪዳን ጥቅስ፣ በሙሴ በኩል፣ በአብርሃም ዘመን፣ ኢያሪኮ ላይ ኢያሱ ያደረገውን ሁሉ ደርድረው አስረዷቸው። ድሮም ጳውሎስ ዝም ብሎ እምነት እምነት ሲል ቅር ብሎ ነበር። ሥራ ያስፈልገዋል፣ እምነት ሲደመር መገረዝ እኩል ይሆናል መዳን ብለው እምን አድርገው ቁጭ አሉ። ይሄንን አምነው ሲቀበሉ ዝም ብሎ አይደለም የተቀበሉት። እነ ጳውሎስን በተቀበሉበት መጠን እነዚህንም ተቀበሉ። ከዛ ጳውሎስ ሰማ። ሲሰማ ተመልሶ መጣ። መጣና ጉባኤ መሀል ነው ባይዘው የ ገብቶ ቁጭ አለ። መጀመሪያ ገብቶ ቁጫለ። አንዴ ሰብክ ያለው እንግዲህ ነው ተናግር ያለው የሚሆኑትን ይሁኑ አላለም። መጣ ቁጫለ አለ። ሀሰተኛ አስተማሪዎች አይላቸው። ምን እንደሚል ታውቃላቸው። ሾልከው የገቡ ሀሰተኛ ወንድሞች ርዝመቱ እንዳይገነጥላቸው ቸርች ናቸው እንዳይቀበላቸው ሀሰተኛ ናቸው። ሾልከው የገቡ አሉና ሐሰተኛ ብሎ ወንድሞች አቤት ሉ ይሄን ነው የምታስተምሩት? አዎ ኑቁሙ አላቸው። ምን እንዳለ ተቃላችሁ፣ እኛ ከሰበክ ነው ወንጌል የተለየ ሌላ ማንም፣ ማንም ማለት እኔን ጨምሮ ማለቱ ነው። ቢሰብ ካልና አይበቃም። የሰማይ መልአክም ጭምር ምን ማለት መሰለ ያልወደቀ ማለት ነው። የሰማይ መልአክ ማለት የሰማይ መልአክ ማለት ያልወደቀ ቅዱስ ቅዱስ የሚል ማለት ነው። መጥቶ ወንጌልን ኮሬክሽን ብሎ ሊያርመው ከሞከረ የትኛውን ወንጌል እኛ የሰበክነውን ወንጌል ማንም ሌላ አድርጎ ሊሰበከው ከሞከረ ምንድን ነው ያለው የተረገመ ይሁን ማለት እርጉም ማለት አይደለም ትርጉሙ አናቴማ ማለት ሰይጣን ከሰማይ በወደቀበት ይውደቅ ማለት ነው ምን ያህል ከባድ እንደሆኑ አያቸኋቸው ሰዎቹ ወንጌል ላይ እንዴት እንደማይደራደሩ ከሰማችሁት ነገር ለቃችሁ እንዳትወሰዱ አብልጣችሁ ተጠንቀቁ ሲል በወንጌል እውነት ላይ የሚያምጥ ካለ ይረገማል እንደዚህ ይህን ያህል ከባድ ነው። አሁን እየተወረ ያለው ስለ መሳደብ ስለ ምናምን አይደለም፣ በክርስቶስ ስለ ማመንና ስላለማመን ነው። ኢየሱስን በምንም አይነት መንገድ ልትተካው ከሞከረክ ሪፕሌስመንት አላ ሁሌ የተሰቀለው ክርስቶስን አይፈቃቅ መስቀል አልባ የኢየሱስ ክርስቶስ የተሰቀለበት ያ ስራ ኢየሱስ መስቀል ላይ ሞቶ ያደረገው የሌለው ህይወት። ጉባኤው ለሁለት ተከፈለ። የተወሰኑት እኛ እነሱ ያሉትንም የተወሰነ ነገር ጳውሎስ አንተም ዝም ብለህ ምንም ተራራ ሳንበወጠጥ ምንምን ምን ሳናረግ ትድናላችሁ ትላለህ። የእነሱ ትንሽ ያስኬዳል፣ ምክንያቱም ሰው ሲለፋ ነው የሚሰማው። አይ ስትለፋ እንደ ዳንክ ይሰማል። አዋጥቻ ሲያልበህ እንዳው ለመዳን የኢየሱስ ክርስቶስን መስቀል ከስር በጠጠር እንደደገፍክ ይሰማል። ጳውሎስ ደግሞ በደረቁ ምንም ሳታዋጣ ነው የሚልህ። ያንተም በዛ የእነሱ ትንሽ አመክንዮው ጥሩ ነው። ይህንን ትምህርት ከየት ነው የተማራችሁት? አላቸው እነዚ ሾልኮ የገቡ ሐሰተኛ ወንድሞችን። አንተ ከየት እንደመጣ ረሰ የት እናቃለን አሉት። አንተ እዛ ደማስቆ ምናምን ነው የምትለው። እኛ የመጣ ነው ከኢየሩሳሌም ከበጉ ሐዋርያት ከነ ጴጥሮስ ጋር የመጣ ነው አሉት። አያችኋቸው? ሶር ስለሄዱና እነ ጴጥሮስ ናቸው ከኢየሱስ እጅ ወንጌል የተቀበሉት አንተ ራስህ ከየት ነው የመጣው አሉት። አንገብግበውት እኮ ነው። በሰው ወይንም ከሰው ያልተሾመ አ ዋነኞች መስሎ የሚታዩት አይገዱኝም አለ። ታውቃለህ፣ አንገብግበውት እኮ ነው እንጂ በደነ እኮ እንደዚያ አይልም። እኛ ከእነ ጴጥሮስ ምናምን ሲል ለጴጥሮስ እንደተገለጠ ተገልጦልኛል አለ። እኔም ከጁን የተቀበልኩታል። ለጴጥሮስ ባይሁን ለእኔ በአሕዛብ ይሰራል። እኩል ነን አለ። ሐሰተኛ እንትኖቹ አስተማሪዎቹ በው ሲሉ ነው አላቸው። ከገላትያ ቤተ ክርስቲያነት የተወሰኑ ሰዎች ያዘ። ከዛ ማንን እንደያዘ ተቃላችሁ? በጣም እኮ ከባድ ሰው ነው ጳውሎስ። ቲቶን ያዘው። ቲቶ ማለት ግሪካዊ ነው በትውልዱ አልተገረዘም። አሁን እነሱ እምነት ብቻውን አያድንም ሲደመር መገረዝ ያድናል ሊሉ ነው ጳውሎስ ደግሞ ያልተገረዘ ክርስቲያን ያዘ። እዛ ኢየሩሳሌም ሄዶ ይድናል አይድንም ሊል እኮ አይድንም ካሉት እነ ጴጥሮስ ባይዘው በቃል ካደለም አይልም። ረግሞ ነው የሚመለሰው። አያርምም ወንጌል አንተ እንደ እንደተቀበልከው እኔም ኢየሱስን ቀጥታ ተቀብያለሁ እኮ ያሉ ለጴጥሮስ። ከዛ ሄደ ኢየሩሳሌም፣ ጳውሎስ ገባ። ገብቶ ቆመ። የገላትያ ቤተ ክርስቲያናት መሪዎች አብሮት ቆሙ። ቲቶን በዚህ በኩል አቆመው። ሾልኮ የገቡ ዋስተኛ ወንድሞችን አመት ታቋቸዋላቸው አላቸው፣ እነ ጴጥሮስ አናቃቸው ከእናንተ ዘንድ ነው የመጣ ነው ይላሉ። ምንድነው የሚያስተምሩት? የክርስቶስ ኢየሱስ የመስቀል ሥራ ብቻውን አያድንም ሲደመር ሕግ ወይንም መገረዝ ብለዋል። ውቲቶ ወንድሜ ክርስቲያን ነው፣ ግሪካዊ ነው፣ አልገረዝኩትም። በክርስቶስ ኢየሱስ አምኗል። ይድናል አይድንም? አላቸው ኢየሩሳሌም ጉባኤ ላይ እነ ጴጥሮስ ይድናል እንጂ እዛ ጳውሎስ ሰበከ። ግጥም አርጎ ሰበካቸው ይድናም ቢሉ ግጥም አርጎ ጉባኤውን ሰበከ። መጨረሻ ላይ እንደዚህ ያሉት በወንጌል እውነት ልዩነት የለንም አሉት። እነ ያዕቆብና እነ ጴጥሮስ፣ እነ ዮሐንስና ጳውሎስ ልዩነት የለንም። አደራሃን የምንለምንህ በመንገድ ስትሄድ ድሆችን ብቻስ፣ ለተነገረ ወንጌል ግን የት ድረስ እንደሚጠነቀቁ ይሆን እንዳትወሰዱ ተጠንቀቁ። ትምህርት ነው እየተነገረ ያሉት ትምህርት። የክርስቶስ ኢየሱስ የመስቀል ሥራ ብቻውን አይበቃም የሚል ትምህርት። ይሄው በጣም ክሊር ነው። ከምን ጋር የተነጻጸረው ከመላእክት አምልኮ ጋር ይላቸዋል ቁጥር ሁለት ምንድነው የሚለው ምክንያቱም በመላእክት በኩል የተነገረው ቃል ጽኑ ከሆነና ስለዚህ በመላእክቱ በኩል የተነገረው ቃል ጽኑ ነው ቀጥሎስ ማንኛውም መተላለፍና አለመታዘዝ በነሱ በኩል በመላእክቱ መካከለኝነት በመጣው ህግ በኩል ያለ አለመታዘዝና መተላለፍ ተገቢውን ቅጣት ከተቀበለ በመላእክት መካከለኛነት በኩል የመጣው ድምፅ አለ፣ ጽኑ ነው። ቀጥሎስ እሱን አለመጠበቅና እምቢ ማለት መተላለፍ ተገቢ ቅጣት አስገኝቷል። ለምን እግዚአብሔር መላእክትን መካከለኛ አድርጎ ነው ያቀረበው? ለዚህ በጣም ጥሩ ማስረጃ እንዲሆናችሁ ዘዳግም ላይሄዱ ዘዳግም ራፍ 33 ላይ ቁጥር 2 እንዲህም አለ፣ እግዚአብሔር ከሲና መጣ፣ በእነርሱም ላይ ከሴይር እንደ ማለዳ ፀሐይ ወጣ፣ ከፋራን ተራራ አበራላቸው፣ ከአላፋት ቅዱሳኑ ጋር መጣ፣ በስተቀኙ የሚነድሳት ነበረ። ሙሴ ይህንን የሚናገረው የዛሬ አርባ ዓመት በሲና ተራራ አናት ላይ ቆሞ ያየው የነበረውን እግዚአብሔር መልአክን በፊት ለፊቱ ላይ አድርጎ ሙሴን ያዋራበትን እሱን እያስታወሰ ነው። ሙሴ የሚጽፈው የነዚህ አባቶች እግዚአብሔር ሙሴን ያናገረበትና ሙሴ ከእግዚአብሔር በመልአክ መካከለኛነት ሕግ የተቀበለበትን አባቶቻቸው ያውቃሉ። ይሄኛው ትውልድ ግን የከነአን መግቢያ በር ላይ ቆመዋል። አባቶቻቸው በመላእክ መካከለኛነት የእግዚአብሔር ሰው ሙሴ ህግን ሲቀበል ባየበት መንገድ የነበራቸውን ኤክስፔሪያንስ አያውቁም። ስለዚህ ሙሴ ከመሞቱ በፊት ያንን እያስታወሳቸው ታ ብቻውን ከአላፋቱ ጋር ነው ይመጠዋል። እግዚአብሔር ላይቭ ለሙሴ መስጠት ስለማይችል ከፊቱ መላእክት አድርጎ ነው ይመጣ። ሙሴ ለአዲሱ ትውልድ ሲነግር እግዚአብሔር ወረደ፣ ከአላፋት መላእክት ጋር ነበር። እኔና እግዚአብሔር ብቻ አይደለንም፣ አለ ጳውሎስ። እንደገና ደግሞ ይናገረዋል በመልአክ መካከለኛነት ብሎ፣ ገላትያ 3 ላይ በእነሱ በኩል የመጣው መልእክት እንዲህ ጽኑ ከሆነና እሱን አለመታዘዝና መተላለፍ ተገቢ ቅጣት ካስገኘ፣ እኛስ እንዲህ ያለውን ታላቅ ድነት ቸል ብንል፣ በክርስቶስ ኢየሱስ በኩል ወደ ሰው ልጆች እግዚአብሔር ያቀረበውን ታላቅ ድነት ቸል ብንል ያ በጣም ብለርድ እያደረገ ድብዝዝ ብሎ በመላእክት መካከለኛነት የመጣው በዛ መንገድ ከሆነ ድምቅ ብሎ ግልጥ ብሎ እግዚአብሔር በአገልጋይ ሳይሆን በልጁ በኩል ያቀረበውን ይህንን ታላቅ ድነት ቸል ብንል፣ ብታፈገፍጉ፣ እምቢ ብላችሁ ብትመለሱ፣ አይ አንፈልግም ብትሉ፣ እንዴት እናመልጣለን? ድነት ነው ስለ ሳልቬሽን ነው የሚወራው። በመላእክት በኩል እግዚአብሔር የደህንነት መንገድ ጠቆመን፣ በልጁ በኩል መዳኛ አቀረበልን። ሸል እንዳትሉ፣ እንዴት እናመልጣን? ቸል ብንል ሸልብንል የሚለው የሚጠቀመው ቃል ትክክለኛ ቃል እሱ ነው። አንድ ግሪክ ቃል አለ አሜሌሳንቴስ፣ አክብሮ ተጠርቶ እምቢ ያለ ሰው ማለት። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል የላከው ድነት አክብሮ ነው የላከው፣ አክብሮ አንድ ልጅ ገሎ በልጁ ደምን የጻፈው እግዚአብሔር ጥሪ ካርዱ በልጁ ደም ጽፎ እባካችሁ ብሎ «አልደረሰኝም» እንዳንል እግዚአብሔር ልጁን የሰቀለው እዛ ራስ ቅል የሚባሉ ጎልጎታ ከፍ አርጎ ነው የሰቀለው። አላየውም ማለት አይቻልም። ከፍ አርጎ ሰቅሎታል ኢየሱስን። በልጁ ደም ጽፎ ወደ ሰው ልጆች ሁሉ እግዚአብሔር ልኮታል እና ቸል ብንል እንዴት እናመልጣለን? እግዚአብሔር ከኢየሱስ ወዲያ የለው። ወዳጆቼ የመጨረሻው ገብቶናል። ሌላ እውነት የለም። የመጨረሻው ኢየሱስ ክርስቶስ ነው። በክርስቶስ ኢየሱስ ማመን ብቻ ነው የዘላለም ሕይወት የሚያስገኝ። በተለያየ አይነት የሃይማኖት ስርዓት፣ በተለያየ አይነት ፍልስፍና፣ በዚህ ዓለም ስርዓት ይህንን ለማደብዘዝ ይሞከራል። ተጠንቀቁ። ብርሃን የሰበሰበን ተነጋግረን አንድ ቤት አድገን ባግራውንዳችንን አይተን አደለም የመጣነው ከተለያየ ቦታ የሰበሰበን ይሄ ብርሃን ተጠንቀቁለት ፕሮቴክት አድርጉት በምን ልጠብቀው በትምህርት ጠብቁ ትምህርት ስለሆነ እያወራ ያለሁት ሳልቬሽን ትምህርት ነው ድነታችን የእውነት እውቀት ነው አውቄ ነው ያለሁት ገብቶኛል እና የምጠብቀው በትምህርት ነው የሚወስድብኝ ምንድነው ትምህርት ነው የሚወስድብህ ሌላ ትምህርት ሲገባ ነው የሚተካብህ